እለትሰ ረቡ ረፋድ ወይም ደግሞ የእለትሰ ረቡ የጥቁር ገበያ የምንዛሬ የሃዋላ ዋጋ እንዲሁም በንግድ ባንክ ስንት ይዘረዘራል? በሀገራችን ካሉት ባንኮች መካከል ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? አሰላሙ አለይኩም ወራህመቱላ ወበረካቱ ኔት ክብራችሁ የኡስም ቤዝሬት የዩቱብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው አለም ትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘን የአስራ ሁለት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር በንግድ ባንክ ስንት ይዘረዘራል በሀገራችን ካሉ ባንኮች ትልቁን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው ጥቆማ ሰጣችኋለሁ የጥቁር ገበያ ምንዛሬ በዛሬው እለት ጨመረ ወይም እስቀነሰ አሁንም እነግራችኋለሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ ቪዲዮዎቻችንን ላይክ ሼር ማድረጋችሁን አትርሱ መረጃ አናንዛዛም የምን ጋተታ ቀለል ቀለል አድርገን ሙሉ መረጃውን ጥቆማውን እንሰጣችኋለን። ላይክ ላይክ ላይክ እያደረጋችሁ አብራችሁ ተሻገሩ። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 7117 ብር እንደሚሸጥ እና አንድ የአሜሪካን ዶላር 117 ብር ከ17 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በዚህም ትላንትና የጥቁር ገበያ ከነበረበት የምንዛሪ ዋጋ ጋር ሲነጻጸር በዛሬው ሁለት ጭማሪ አሳይቷል። በጥቁር ገበያም በባንኮች ስንት እየተዘረዘረ ይገኛል የሚለውን ስንመለከት በቀዳሚነት የምናየው የንግድ ባንክን በተመለከተ ይሆናል። በንግድ ባንክ አንድ የአሜሪካን ዶላር 147 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ አንድ የአሜሪካን ዶላር 148 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ 148 ብር ከ06 ሳንቲም፣ እንዲሁም በሂጅራ ባንክ አንድ የአሜሪካን ላር 149 ብር ከ31 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ በአንደኝነት ደረጃ ሂጅራ ባንክ ነው ማለት ነው። በሁለተኛ ደረጃ ከፍተኛውን ዋጋ እየከፈለ የሚገኘው ባንክ አዋሽ ባንክ ነው። 148 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ዩሮን በተመለከተ ነው። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶት ኮም ድረገጽ እንዳስነበበው ከሆነ 100 ዩሮ 19910 ብር እንደሚሸጥና 1 ዩሮ 199 ብር ከ10 ሳንቲም በመሸጥ ላይ ይገኛል። በጥቁር ገበያ ያለው ምንዛሬ ይህን ይመስላል። በንግድ ባንክ 1 ዩሮ 172 ብር ከ23 በመዘርዘር ላይ ይገኛል። እንዲሁም በአዋሽ ባንክ 171 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ 171 ብር ከ75 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ 171 ከ97 በመዘርዘር ላይ ይገኛል። ዩሮን በተመለከተ በሶስተኛ ደረጃ የምናየው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ በጥቁር ገበያ የሚሸጫ ዋጋው 21511 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 215 ብር ከ11 ሳንቲም እየተሸጠ እንደሚገኝ ነው መረጃው የሚያመለክተው። ቪዲዮችን ላይ ላይክ ማድረጋችሁን አትርሱ። ፈጠን ፈጠን ፈጠን ያሉ መረጃዎችን ነው የምንሰጥ። ጊዜያችሁን እንጠብቃለን፣ ምክንያቱም እያንዳንዱ ደቂቃ ህይወት ስለሆን። በንግድ ባንክ አንድ የስዊዝ ፍራንክ 100 82 ብር ከ88 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአዋሽ ባንክ 176 ብር ከ92 በዳሽን ባንክ አንድ የስዊዝ ፍራንክ 168 ብር ከ56 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ካናዳን ዶላር እናስተውላለን። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ደትኮም በድረ ገጹ እንዳስነበበ ከሆነ 100 ካናዳን ዶላር 12276 ብር እንደሚሸጥና 1 ካናዳን ዶላር 122 ብር ከ76 ሳንቲም በመሸጥ ላይ ይገኛል። የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 11311 ብር እንደሚሸጥና 1 የአውስትራሊያን ዶላር 113 ብር ከ11 ሳንቲም የተሸጠ ይገኛል። ፓውንድ ስተርኒንግ እናስከትላለን። 100 አንድ ስተርሊንግ 22616 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 226 ብር ከ16 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። እንዲሁም በንግድ ባንክ 1 ፓውንድ ስተርሊንግ 192 ብር ከ48፣ በአዋሽ ባንክ 1 ፓውንድ ስተርሊንግ 197 ብር ከ01፣ እንዲሁም በዳሽን ባንክ 1 ፓውንድ ስተርሊንግ 199 ከ89 ና በሂጅራ ባንክ 1 ፓውንድ ስተርሊንግ 197 ብር ከ28፣ ከፍተኛውን ዋጋ የሰጠ የሚገኘው ባንክ ዳሽን ባንክ ነው። ፓውንድ ሰርሊንግ ግን በተመለከተ ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው የሳውዲ ሪያልን በተመለከተ ነው። 100 የሳውዲ ሪያል በጥቁር ገበያ የመሸጫ ዋጋ 4560 ብር እንደሚሸጥና አንድ የሳውዲ ሪያል 45 ብር ከ60 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የሳውዲ ሪያል 39 ብር ከ44 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ አንድ የሳውዲ ሪያል 42 ብር ከ40 በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ አንድ የሳውዲ ሪያል ይቅርታ፣ አንድ የሳዑዲ ሪያል በሂጅራ ባንክ 42 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ዩናይትድ አረብ ኤሜሬትስ ዲርሃምን በተመለከተ ነው። 100 ኢማራቶች ዲርሃም 4656 ብር እንደሚሸጥና አንድ የኢማራቶች ዲርሃም 46 ብር ከ56 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 40 ብር ከ28 በመዘርዘር ላይ ይገኛል። እንዲሁም በአዋሽ ባንክ አንድ የኢማራቶች ድርሃም 43 ብር ከ33 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ አንድ የኢማራቶችን ድርሃም 43 ብር ከ80 ሳንቲም በመዘርዘር ላይ ይገኛል። ኦማን ሪያልን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የኦማን ሪያል 44000 482 ብር እንደሚሸጥና አንድ የኦማን ሪያል 442 ብር ከ82 ሳንቲም የተሸጠ እንደሚገኝ መረጃው ያሳያል። የጆርዳን ዲናር እናያለን። 100 የጆርዳን ዲናር 24122 ብር እንደሚሸጥና አንድ ጆርዳን ዲናር 220 241 ብር ከ22 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የባህሬን ዲናር እናስከትላለን። 100 የባህሬን ዲናር 45400 ብር እንደሚሸጥና አንድ የባህሬን ዲናር 454 ብር እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው እና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ የተቀመጠችው ኩዌት ናት። የኩዌት ዲናርን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነብበው ከሆነ 100 የኩዌት ዲናር 55765 ብር እንደሚሸጥና 1 የኩዌት ዲናር 557 ብር ከ65 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የአስራሁለት ሀገራት የጥቁር ገበያ የምንዛሬ ዋጋ እንዲሁም ደግሞ የባንኮች መረጃ ይህን ይመስላል። በዛሬው እለት የጥቁር ገበያም ሆነ የባንኮች የምንዛሬ ዋጋ ጭማሪ አሳይቷል። ቪዲዮችን ላይክ፣ ሸር ማድረጋችሁን አትርሱ። ወሰላሙ አለይኩም ወረህመቱላ ወበረካቱ።